የሀሳብ ሽርሽር ማድረግ መቻሉ ከዚህ አንጻር ዋናው ትኩረታችን አስተሳሰብ ላይ መሆን አለበት ብሎ ስለሚጀምር፣ በላላይ ላይ መዋቅራችን ላይ የሚታዩ ችግሮች መፈተሽ አለበት ብሎ ስለሚጀምር፣ ፈለግንም አልፈለግንም በዝርዝር ጉዳዮች ተግባባንም አልተግባባንም ሀገራዊ ማዕቀፍ ሆኖ ሊያገለግል የሚችልበትን ዋነኛውን መሰረታዊ ቁም ነገር አሟልቷል የሚለው ነገር የሀገራችን ችግር የአስተሳሰብ ችግር ነው የማህበረሰብ ትብብር ላይ ተመስርተን የሀገር ቀጣይነት ለማረጋገጥ በሚደረግ ጥረት ውስጥ የላላይ መዋቅር ለውጥ ቅድሚያ እንዲስሰው የሚለው አይ ቲንክ ትልቅ መነሻ ነው የሚል እውነታ በዚህ ጽሁፍ ውስጥ የራስን አቅም ስለመጠቀም፣ ሚዛን ስለመጠበቅ፣ ስለ አቃፊነት፣ መደፍጠትን ስለማስወገድ፣ ጥቅል ፍረጃና ጽንፈኝነትን ስለማስወገድ የተነሱት ነጥቦች የሚጣል ነገር የላቸውም። በገበያና በሚዛን ከመጠበቅ አንፃር የተነሱ ሀሳቦችን የዛን ያክል የሚያስኪሉ ናቸው። የምንከተለው አስተሳሰብ አዳፕቲቭ ለጊዜው ከእንግዲህ ያልወጣው መጨት ከምስል ዋሳያለ ፍሌክሲብልም እንዲሆን ከማድረግ አንጻር እየተጠቆመው ትክክለኛ ነገር ይመስለኛል። አንድ ሀሳብ ከመጣ ይብጣ ሀገራዊ ማቀፍ ከተፈለገ አንደኛ ሀገሪቱ ችግሮች በውል መረዳት መቻል አለበት። ሁለተኛ የህብረተሰቡ መስተጋብር የኮንፍሊክት ዳይናሚኩን በትክክል መገንዘብ መቻል አለበት። በወልና በግል መርቶች መካከል ያለውን ባላንስ በትክክል ማቀፍ አሳታፊ በሆነ መልኩ ለማውረድ የሚያስችል ዝግጁነት ማሳየት መቻል አለበት። በመንግስትና በግሉ ዘርፍ የተናጠልም የትብብር ኃላፊነት ላይ በግስ ማስቀመጥ መቻል የኢትዮጵያን የስራ ባህል የኢትዮጵያውያን የስራ ባህል ግምት ስብሰባ በማስገባ መልኩ ይህንን ለማሻሻል የሚያስችሉ ነገሮች መጠቅሞ መቻል አለበት። በዚህ እኔ ማስቀመጥኳቸው በዝርዝሮች ሲታይ መጽሐፉ እነዚህን ነገሮች እስካሟላ ድረስ ሀገራዊ ማዕቀፍ ሆኖ የማያገለግልበት ምክንያት የለም ብዬ መግለጽ እፈልጋለሁ። ቅድም እንደተባለው በመጽሐፉ ውስጥ በተደጋጋሚ ጸሐፊ እንደገለጹት። የአንድ ሀሳብ የመጨረሻ አዋጭነት የሚረጋገጠው መሬት ላይ አይነት ያደረጋቸውን ችግሮች ለመፍታት የሚያስችል የፖሊሲ ማዕቀፍ፣ የህግ ማዕቀፍ ተግባራዊ ማድረግ ሲችል ህልቦቻችንና ሀሳቦቻችን የሚወስዱ ብቃት እንደጠበቀ ሆኖ በተደጋጋሚ ሰክሰስ በታዩባቸው ኤሪያዎች ላይ ያሉ ቻሌንጆችን መጽሐፉት ሲገለጥ በግልጽ እንደሚቀመጠው ከባህላችን ከተቋማቶቻችን ድክመት ከታሪካችን የሚቀዱ በርካታ የሚያሰናክሉ ነገሮች አሉ። እነዚህ ላይ ትኩረት አድርገን እንድሰራ በሆነ ተቋማት ስንገነባ ተቋማት በመገንባት ሂደት ውስጥ ፖሊሲዎች፣ ህጎች፣ አሰራሮች ይህንን ህልም ለማሳካት በሚያስችል መልኩ መስተካከል የሚችሉበት ሁኔታ መፍጠር ስንችል ነው። በዚህ ጽሁፍ ውስጥ እንደ ትልቅ መነሻ ምናልባት የኢትዮጵያ አንድ ትልቅ ፍኖተ ካርታ ነው ብለን እንድንወስድ አንድ ትልቅ መነሻ ያደረገው ያስተሳሰብ በአስተሳሰብ ላይ ትኩረት ማድረግ ብቻ ሳይሆን ቁጭትን እንደ መነሻ መጠቀሙ የአባይ ምንጭ ውሃ ለምን ይጠማዋል ብለው ነው የሚጀምሩት። ውሃ ጠማው ተረቱ ረሽን ጊዜ ተጠቅመንበት ውሃ ለምን እንደ ጠማው ባልተረዳትበት ሁኔታ የአባይ ምንጭ ተጠይሮ ውሃ የሚሆንበት ወይ ጥማችን የሚያረካበት እድል ሊኖር ስለማይችል ይሄንን ብሎ መጀመሩ የችግሮቹን ዲስክራይብ ማድረግ ያለበት ችግሮቻችን ዲስክራይብ በማድረግ በኩል ኢነስሚቷ ሁሉም የራሱ ነገር ችግሮቹ ዲስክራይብ አድርጎ መነሻቸው ምን እንደሆነ ተረድቶ ችግሩን ለመድገም በማያስችለን መልኩ መፍትሄ ለማምጣት የምናደርጋቸው ጥረቶች ምን ይመስላል የሚለው ትክክለኛ ካሄድ የሚመስለኝ። ስለዚህ ቁጭትን እንደመነሻ ማድረጉ ከምን ምን ነገር በላይ ግን በግልጽ ቋንቋ እንደተቀመጠው አፍርሶ የመስራትን አባዜ አስወግደን ባለን አዎንታዊ ነገር ላይ እያከል የሌሉን ነገሮች የምንጨምርበት የሁሉንም አቅም የምንጠቀምበት

መርሻ አካላ ብቻውን ፖለቲካችን ከማሸነፍ ንግዳችን ያሸነፈ ሁሉን የሚወስድበት ፖለቲካችን ያሸነፈ ሁሉን የሚወስድበት ዊነር አደገኛ ስለሆነ ሁላችን አንዱ አቶ ሌላው የሚያገኝበት ሳይሆን ሁላችንም የምናገኝ የምንችልበት ሁኔታ መፍጠር አንጻር መቃየት እንዳለበት መቀመጡ አይ ቲንክ ትክክለኛ ነገር ይመስለኛል። የኢኮኖሚ መዋቅራዊ ሽግግር መምራት አደጋ የሚቋቋማ በገር ኢኮኖሚ መፍጠር የሚባሉ አንድ ሀገር በሀገርነት እንዲቀጥል የተሻለ እድገት አረጋግጦ ሌሎች የደረሱበት ደረጃ ላይ ለመድረስ ብቻ ሳይሆን ኮምፒቲቲቭ ኮምፓራቲቭ አድቫንቴጅ የተሻለ ደረጃ ላይ ለመድረስ የሚያስችለው አቅም የሚፈጥር ስለሆነ በሀሳብ ረገድ የሚወጣለት አለ ብዬ አሉ ስ እዚህ አስተሳሰብ ላይ ትኩረት ማድረግ አለብን፣ አስተሳሰብ ትግል ላይ ትኩረት ማድረግ አለብን የሚለው ላይ የተወሰነ ሪፍሌክሽንን መግለጽ ስለምፈልግ አንደኛ የዜሮ ሳም ፖለቲካ የዜሮ ድምር ፖለቲካ አሽቀንጥረን መጣል አለብን። በመጽሐፉ መጨረሻ ላይ የተቀመጡት የችግራችን ምክንያቶች ተብሎ አይደንቲፋይ ያደረጉት ችግሮች መረዳት ብቻ ሳይሆን እነሱን ለመፍታት የሚያስችል ዝግጁነት ተቋማዊ መዋቅራዊና ተቋማዊ ዝግጁነት መኖር መቻል አለበት። እዚህ ጉዳይ ውስጥ በመንግስት ስልጣን ለመክበር የሚያስችል አስተሳሰብ አሁንም ያልተሻገርናቸው መንግስት የመሮጫ ሜዳውን አስተካክሎለት ብቻ ሳይሆን ሌሎች ሯጮች የሚዞለት ማድረፍ የሚፈልግ ነጋዴ አስተሳሰብ በተፈጥሮ ኪራይ ብቻ እሴት ሳይጨመር ለመኖር ሚያስ አስተሳሰብ በተደጋጋሚ መጽሐፍ ውስጥ እንደተገለጸው የሕግ በላይነት ለማረጋገጥ ባለመቻላችን አሁንም መሬት በመቸርቸር ላይ ብቻ ተመስርቶ የሀገር እድገትን ወደኋላ የሚመልስ አስተሳሰብ ከምንም ነገር በላይ ግን ሁሉን ነገር እኔ ካልወሰድኩት እኔ ካላሸነፍ ሁሉም ነገር መቀመጥ እንዲባ የሚል አስተሳሰብ መታገል ዋና ማዕከሉ ማድረግ ይቻላል።